ደግሞ ስለ ብር ብላችሁ ከጠይቃችሁ ከፍቅር ቀጥሎ ሳይሆን ፍቅርና ገንዘብ አንድ ላይ የሚያስፈልጉ ነገሮች ናቸው። አመሰግናለ ንጊዜ ፍቅር ስትል ገንዘብ ያስፈልጋል። ገንዘብ ስትል ፍቅር ያስፈልጋል። አንድ ላይ የሚጠሩ ነገሮች ናቸው። ለየብቻ ለይታ እንትን የምትለው ነገር የለም። ሁለቱም ለህይወት አስፈላጊ ስለሆኑ ማለት ነው። ገንዘብ ያስፈልጋል፣ ፍቅር ያስፈልጋል። እንደዚህ አትበሉ። እግዚአብሔር ነው ፍቅር ስትል ገንዘብ ያስፈልጋል። ገንዘብ ስትል ብር ብቻ ስላለ ፍቅር ሳይኖር እንዳትመጣ፣ ፍቅር ብቻ ስላለ አትኖሩ። ገንዘብ ስላለ ብቻ ፍቅር ሳይኖር አትኖሩ። ገንዘብ ፍቅር ስላለ ገንዘብ ስላለ አትኖሩ። ሁሉም ሁለቱም አንድ ላይ ያስፈልጋል። መሰረታዊ ነገሮች ናቸው። ለኔ ሁለቱም አመሰግናለሁ። አየሁ እኔ እንደዚህ የሚያስደነግጥ ነገር ስትለቅ ልባችን ን በጣም ውመሰግ ነው። ፎሎ አድርጌያለሁ አባቴ፣ አንተንማ ፎሎ ማድረግ ያለብኝ ፎሎ ተዳራርገን እንመካከራለን። የሀገሬ ልጆች በዚህ ጊዜ ልክ ነሽ። እሱን እኮ ነው የምላችሁ። አሁን አንዳንድ ሰዎች ምን ይላሉ መሰላችሁ ገንዘብ ስርስ ብለው ለሚዲያ ድምቀት ለወሬ ይ ፍቅር ያስፈልጋል ምናምን ብለው ሲሰክሱ ሳይ ሳቂ ይመጣል። እግዚአብሔር ምስክር የለውም። ስክስ ብለው ነው የሚወርድ። ኧረ ፍቅር ነው የሚያስፈልገው። ፍቅር ከሌለ ፍቅርን በኢየሱስ ክርስቶስ ይመስልታል። ኦፍኮርስ፣ በኢየሱስ ክርስቶስ ይመሰላል። ፍቅርን ከእግዚአብሔር ነው የተማነው። ፍቅርን ከጌታ ነው የተማነው። ፍቅርን ከአምላክ ነው የተማነው። ልክ ናችሁ። ግን በዚህ ዘመን ፍቅርን ከአምላክ ነምን አትሉ። ፍቅር ካለ ገንዘብ አብሮ ሊመጣ ይገባል።

ጠቅጠቃ ነው ኮንክ ገንዘብን እያረፍክ ትበላዋለህ፣ ትጠጣበታለ፣ ትዝናናበታለ። ማንም አብረሃ አይኖርም። ግን ገንዘብ ኑሮ ፍቅር ሊኖር ይገባል። ፍቅር ኑሮ ገንዘብ ፍቅር ብቻ ደግሞ ልነጠፍልሽ፣ ልሰቀልልሽ፣ ልጎዝጎዝልሽ የኔ መሬት እያልክ ማለት ነው። በጣም ፍቅር እየሰጠ እግር እያጠብክ አይናር እየጠረክ ብትኖር ባዶ ኪስ እዛው እንክብካቤን ይዛ ባዶ ቤት ትቀመጣለ እንጂ ማንም ሰው አጠገባህ አይመጣም። እዚህ አምናለሁ። ገንዘብ አሁን በእንደዚህ በኖርማል ሴቷም ገንዘብ ቢኖራት ወንዱም ገንዘብ ቢኖሩ ያከባብራችሁ ፍቅር እንዳለ ሆኖ ሁለታችሁም ገንዘብ ኑሯችሁ ላይፍን ስትጀምሩ ላይፍን ይሄ ላይክ የመናናቀም አሁን እንዲህ ቆይ አጋጥሞቼ አውቃለሁ። ሚዲያ ላይ ሲያወሩ ሲነጋገሩ እሺ ጽፍ ጻፊልኝ ማሬ፣ ንግስትዬ ሲያወሩ ምናምን ሰምታችሁ ታውቃላችሁ። ሚዲያ ላይ መጥተው ስርስ ብለው የሚያወሩት ነገር ወንድ ልጅ አዎ በመጽሐፍ ቅዱስም በእግዚአብሔርም ቃል ሄዳችሁ ወንድ ልጅ ቤቱን የማስተዳደር ሴትን ልጅ የማስተዳደር ግዴታው ነው። የቤቱ ምሰሶ ሰው የቤቱ ምሰሶ ማን ነው? ወንድ ልጅ ነው። ግን በዚህ ዘመን የቤቱ ምሰሶ የቤቱ ምሰሶ ሰው ወንድ ልጅ ነው ብሎ የሚቀመጥ የለም። ለመከበር ከትዳር አጋርሽ ጋር እንዲህ ስል ሁሉንም አይደለም፣ የሁሉንም የወንዶች ጭንቅላትን እየተናገርኩ አይደለም፣ ሁሉም ወንዶች ናቸው እያልኩ አይደለም። ግን በዚህ ዘመን አሁን ባለንበት በዚህ ዘመን እውነት ስነግራችሁ ሴት ልጅ የራሷ የሆነ ነገር ካላት በትዳሯም በሪሌሽኖም ተከብራ ትኖራለች። ፍቅርም እንደው እየጨመረ እየጨመረ ይመጣል፣ ሞር ማለት ነው። አሁን ምንም ሳይኖርሽ የወንድ ልጅ ጥገኛ ሆነሽ ከሱ ጋር መኖር ስትጀምሪ ከሆነ ጊዜ በኋላ የመሰልቸት ነገር ይመጣል። በቤታችሁ ውስጥ በድሮ ጊዜ ቤተሰቦቻችን እኛን ሲያሳድጉን ይሄንን ይሄንን ያውኑን ነገር አልተመለከቱትም። እንደዚህ አይነት ነገር ቴክኖሎጂውን፣ የሰውን ለውጥ። ለምሳሌ በድሮ ጊዜ ሂማን ሄር የለም። በድሮ ጊዜ ሴቶቻችን እናቶቻችን ሹሩባ ተሰርተው ምናልባት ትልቁ ነገራቸው ቅቤ መቀባት ፋሽን ሊሆን ይችላል። ምናልባት ፀጉር ቤት ሄደው ካስክ ውስጥ ገብተው በካስክ ተጠቅድረው መውጣት ይሆናል ትልቁ ነገራቸው። በዚህ ዘመን ደግሞ ፉክክር ነው። ላይፍ ራሱ ፉክክር ነው። ያችኛ የአንቺ ጓደኛ የምትኖረውን ህይወት ችኛም ትመኘዋለች። ስለዚህ በዛ ደረጃ የሚያኖርሽ ወንድ ካልሆነ የሆነ ሰዓት ላይ እንደዛ እያኖረሽ አይቀጥልም። እሱ ገቢው ሊቀንስ ይችላል። ዛሬ ካለው የገቢ እንትን እየቀነሰ ሲመጣ ህይወቱን ላይክ አሁን ለምሳሌ ዛሬ ላይ በጣም የሚያወጣ ሰው ከሆነ ነገ ላይ ህይወት እንደዛ አይቀጥልም። ዝቅተኛ ገቢ ማምጣት ሲጀምር በቤታችሁ ውስጥ ችግር ይፈጠራል። መስማማት አይኖርም ኖ ምናምን በብዛት እዚህ ሀገር የሚታይ ይሄ ነው እሱ። ውጭ ሀገር ስትኖሩ ሊሆን ይችላል። እዚህ ሀገር ላይ ግን ከሆነ አመት በኋላ ባልና ሚስት ሲሰለቻች ታያለች። ሀቁ እኮ ስ እውነታው እኮ። እሱ ግን ሰው በዚህ ደረጃ ወጥቶ ሲናገር የሆነ ከጥቅም ጋር ምናምን ታያይዙ ካላችሁ፣ አዎ ትላላችሁ። ሴት ልጅ የጥቅም ናት ትላላችሁ። ኦፍኮርስ፣ ያገኛት ቦታ ይወስኗል። የጥቅም ሴት የምታገኛት ቦታ የምትተዋወቃት ቦታ ይወስኗል። ከክለብ የምታመጣት ሴት የጥቅም ሴት ናት። ከጫት ቤት የምታመጣት ሴት የጥቅም ሴት ናት። ሰውነቷ ላይ ኢንቨስት ያደረገች ሴት ኦፍኮርስ የጥቅም ሴት ናት። ጥቅም የእኔ ቤት ውስጥ የተቀመጡ ሴቶች፣ ሃይማኖት ቦታዎች፣ ትላልቅ ቦታ የሚገኙ ሴቶች በእንደዚህ ደረጃ በእንደዚህ አይነት ቦታ ልታስቀምጣት አትችልም። እነዛም ባየህበት ይም እኔም ታይኝና የሴት ስትባይ የጥቅም ሴት ነች ትለኛለህ። ሪያሊቱን እየነገርኩህ ማለት ነው። የምታገኛት ቦታ ይለያያል። የምትገናኙበት ቦታ ይለያያል። ገብቷል። ሶ ስትኖር ቤቱ ስትኖር ሴትን የማስተዳደር ቤትን፣ የመምራት ለሴት የሚያስፈልጋትን የማድረግ ግዴታ አለብን። ያንን ነገር ማድረግ ሳትችል ካስገባ በኋላ ሴት ልጅ መስዋዕትነት እንድትከፍልና ሴትና ሴት ልጅ ግዴታ እንዳለባት አርጋችሁ ስትናገሩ እንመለከታለን። በአሁኑ ዘመን ነው ላችሁ፣ በዚህ ጊዜ ነው ላችሁ። ግን እውነታውስ ብር ካለሽ ፍቅር ብቻ አለ። ፍቅርም ገንዘብም አንድ ላይ እኩል የሚመጡ ነገሮች ናቸው። ሁለቱም የራሳቸው የሆኑ ጥቅም አላቸው፣ ሁለቱም ማለት ነው። በፍቅር ላይ ሴቷ ሰርታ የምትገባ፣ ወንዱ ሰርቶ የሚገባ ከሆን የትዳር ህይወት ይረዝማል። በተቀረ ግን ወንዱ እያስተዳደረች ከሆነ ከሆነ ጊዜ በኋላ ቤት ውስጥ የመሰለቻቸት፣ የመጨቃጨቅ፣ የመጣላት ነገር እየሰፋ ይመጣል። እንደዚህ ስም ሁላችሁንም አይደለም። በዚህ ነገር ውስጥ የማይካተቱ ሰዎች ሊኖሩ ይችላሉ። በብዛት ግን ይሄ ነገር የሚታይ ነገር ነው። ስለዚህ አማራጩ ምንድን ነው? ቅድም እንዳልከኝ ሴት ልጅ የራሷ ገቢ ሊኖራት ይገባል። የራሷ የምታወጣው ነገር ጥቃቅኑ፣ ለትንሹም ለትልቁም ወንድ ልጅ የምትጠይቅበት ነገር መኖር የለበትም። ትንሽ የምትሆን የኪሷ አውጥታ የምታደርገው ነገር ሊኖራት ይገባል። በዚያ አምናለሁ። አይ ካላችሁ ደግሞ ወንዶች ግዴታችሁን አምናችሁ ሳትወቅሱን፣ እዚ ላላት ልጅ ሳትወቅሱን፣ ሴቶች ስትባሉ የጥቅም ሴቶች ናችሁ፣ ሴቶች ስትባሉ የብር ናችሁ ሳትሉ፣ የምታገኙን ቦታ ወስኑት። ክለብ ያገኘ ሴት ከሆንኩኝ

ለምሳሌ እዚህ ጋር ቁጭ ኦፍኮርስ፣ ገንዘብ ከሌለ ና ካልኩክ ልከኩ ነ እኛ እየተሰደብኩኝ ብር እየሰበሰብኩ ነው። እኔን ማንነቴን እየዘለፍከኝ ብር እያስቀመጥኩ ነው። አንተ በእኔ ህይወት ውስጥ ካለ ኦኬ፣ አንቺ የኔ ሚስት ነሽና፣ ከሶሻል ሚዲያ ርቀሽ እንቁ ነሽና፣ ማንም ሳይነካብኝ ንግስት አርጌ ላኑሩሽ አላልከኝም ማለት ነው ስቀመጥና እዚህ ጋር ስም ምረት ቴንኪ፣ የኔ ፍቅር አመሰግናለሁ። እዚህ ጋር ስቀመጥና ሳውራ ብር ፈልጌ ነው ቆሻሻ፣ ቴንኪ፣ አመሰግን አለሁ የኔ ፍቅር፣ ቤቴ ቆሻሻ የለም ባይዘው እሱ ይረዱ ባለጌ እኮ ምን አመጣው? አይ ነው የምታደርጉት ጋይስ፣ እርባችሁ የተራባችሁ ሰዎች ብሉ ብሉ፣ እንድርቆሽም ቢሆን ሽሮም ቢሆን ያላችሁ ብራድስታችሁን ጠርጋችሁ ብሉ። ሰው ሲ ሺሻ የለም እንዴ? አይራክ ስሚ ክርስቶስን ትናንትና፣ አንቺ ምንድን ነው እዚህ ቪዲዮ እየሰራው ነው ነገር እዚህ ትሸክመሽ ገብተሽ ሺሻ ቪዲዮ አይ ሎቭ ሺሻ ቀን ቢኖረኝ ደግሞ እንደ የሆነ ጊዜ ላይፍ ላይ እንትና ማሚ ጋር ገብቼ ቀና ቢኖረኝ ቢኖረኝ እቺ ምን ቢኖረኝ በነገራችን አይ ሎቭ ሺሻ እኮ ቢኖረኝ ቤቴ ቢኖረኝ ግን ልጄን ከወለድኩ በኋላ እንደዚህ አይነት ነገር አድርጌ አላውቅም። ወይስ ትልቅዬ ነገር ይዘሽ ስታንፊ ነው የቪዲዮ ያወጣችሁ ጀርባሽን? ነው ይኸው ጊቢና ልጄን ከወለድኩ በኋላ እዚህ ቤት ማለት ነው፣ የለም እንደዚህ አይነት ነገር ብፈልግ ራሱ ቱርክ ይዤ ነው ተጠቅሜ የምመጣው። ብፈልግ ራሱ ማርያምን ሲያምረኝ ቱርክ ይዤ አጭሼ እመጣለሁ። ልጄን ነው ቤቴ ካስገባሁ ጀምሮ እንደዚህ አይነት ነገር ተጠቅሜ አላውቅም። ወለድኩ ጀምሮ ምን እኔ ቱቱ እንደ ቢኖረኝ ማሬ ቢኖረኝ። ባለፈው ማሚቤት ገብቼ ላኪልኝ ብያታለሁ። ቢኖረኝ አንድ ክፍሉ ባዶ ነው፣ ክፍሉ ማለት ክፍሉ ይጠቀማለሁ በጣም ላይክ እኔ የምትጨነቅ ነው የሚመስላችሁ? እያናራችሁን ነው ግን እኔ ላይክ እንደዚህ አይነት ሴት ነው ግን እኔ እንደውም አሁን ሲሳደቡ ወይ አሁን መሳደብ ጀመርኩ ጭራሽ ከምንም ነው የማልቆጥላችሁ። ግን ታስቃላችሁ። ሺሻቃ ታየባት እኮ እንዴ እኔ ለማጭ ሰው እኔ ለወደድኩት ምን አባህ ገባ? ምን አባሽ አገባሽ? ማን ምን አገባው? ማን ምን አገባው? ፊት ለፊት አላርግ እንጂ ምን አባህ ገባ? በገዛ ቤቴ በገዛ ቤቴ ልታዥ ልታዝ? ሪሊ ሪሊ ጋይስ እዚህ ውስጥ ፈለገን ፈለገን የምትችሉ ሰዎች ገደብና ማየ የሚሆናችሁ ሰዎች ናችሁ። ባይዘዌ ማለት ጥቃቅንና አነስተኛ እዛ ዩቱብ ላይ በጎሽ ብዬ የምጠራችሁ ሰዎች ናቸው ፈለገ ሰዎች ናቸው። ምክንያቱም እኔ ፈለገን የመሳደብም የመናገርም አቅሙ ሞራሉ አይኖረኝም ሊኖረኝም አይችልም። የታዘብኩትን ግን ሚዲያ ላይ ለምን እንደዚህ እንደተባለበት ሪዝኑን ተናገር ያለው በተቀረ በትላንት ማንነቱ ልትናገሩት አትችሉም ያልኩት ይሄ የተቆራረጠና የተበጣጠሰ ቪዲዮ አምጥታችሁ ፈለገን ተናገር ሽብቱ ከእናንተ የበለጠ እናንተ ከምትጽፉት ኮመንት የበለጠ እኔ ለሱ ሪስፔክት አለኝ። ነገር ግን ምክንያት ለምንድ ነው ሶሻል ሚዲያ ላይ ስሙን በዚህ ደረጃ ሊያጠፉበት የቻለበት ምክንያት? ምናልባት እሱ በፍቅሩ ይሆናል እሱ ምናልባት የእግዚአብሔርን ፍቅር ሊሆን ይችላል እያሳየ ያለው በፍቅር የእሳበ ሊሆን ይችላል። አንዳንዴ ሚዲያ ላይ በዚህ ዘመን ግን ሚዲያ ላይ መገኘት የሌለብህ ቦታ አለ። የሃይማኖት ሰው ስትሆን፣ ሰባኪ ስትሆን፣ አስተማሪ ስትሆን፣ ስለ እግዚአብሔር ቃል የምትሰብክ ስትሆን መቀመጥ የሌለበት ቦታ አለ ሚዲያ ላይ። ጊዜው ነው በቃ፣ ይሄ የሚዲያ ጊዜ ነው። አሁን ያለንበት የሚዲያ ጊዜው ሚዲያው ምንም ብትሰራ ምንም ብታደርግ ህግ የለበት ሚዲያ ላይ የፈለገው ሰው የፈለገው ነው የማለት መብት እራሱ እንዳለ ይሰድብሃል፣ ይናገራል። ቴንፔኒ ይሰድብሃል፣ ይናገራል። አስተያየት ይሰድ በትናንት ማንነቱ እንደዛ ነው አሳብ የሚሰጠው በትናንት ማንነቱ ወይም ኢንቦክስ በተጻጻፈው ወይም በምናምን ማንም ምንም አያገቡም በትናንት ማንነቱ ማንም ሰው ምንም አያገቡም በዛ ሰው ህይወት ነገር ግን ለምንድነው በዚህ ደረጃ እሱ ላይ እጃቸውን ሊጠረቁ ሊጠደቁሉበትና ሊናገሩት የቻሉበት ምክንያት የተገኘበት ቦታ ነው የሃይማኖት አስተማሪ ነው ሶ ላይክ እንደዚህ አይነት ቦታ ላይ መገኘት የለበትም ምክንያቱም ሚዲያ ላይ ያለ ነገር ኮንክ በዛ ሊጥሉ ይመጣሉ ካለኝ ነገር ነው ለምሳሌ እኮ 13 ዓመት እኮ ሶሻል ሚዲያ ስጠቀም፣ ስለዚህ ከፈለገ የበለጠ ሶሻል ሚዲያ እንደደረ ባጣው በዛው ነው ተረድቼ የተናገርኩት እንጂ ፈለገን ለመናገር ማስሎ እሺ፣ እሱ ያለውን እኔ ሩብ የለኝም እኮ። ስለዚህ ፈለገን እንደተናገር እንደዚህ ለምትሉኝ ሰዎች ደግሜ ነው መነግራችሁ፣ አባቶች ጥረጉት፣ ይሄ ነገር ይችላል በተቀበል አካውሩ እኔ እኮ እኔ የሚያናደኝ ጋይስ ምን፣ ከኔ ትንሽ እውቀት የኖራችሁ ሰዎች ቢናገሩ ችግር የለውም፣ አዳምጣችኋለሁ። እነዚህ ትርኪ ምርኪ በ በ በ በሚባባሉት በግሩፕ የሚመሩት ይመጡና ፈለገን ተናገርሽ፣ የቱ ጋር ነው ፈለገን ነው የተናገርኩት? የቱ ጋር ያልኩት እኮ ትክክል እኮ ነው። ሚዲያ ላይ ለምሳሌ የፊውና ልደት ላይ ተገኘ፣ እሱ ፍቅሩ ሊሆን ይችላል። ማንም ሰው ለምሳሌ ቤት ድግስ ቢኖር እነኔ እኮ ነፍስ አባቴን እጠራለሁ። ቤቴ አልጠራም እንዴ? እጠራለሁ። ነገር ግን የምትገኝበት ቦታ ወደ ሚዲያ የሚመጣ ሚዲያ ላይ የሚታይ ነገር ከሆነ ያስተቻል። የፈለገው ሰው የሃይማኖት ክርክር አለ፣ የሃይማኖት ሽኩቻ አለ፣ የሃይማኖት ፉክክር አለ። እንደዚህ አይነት ነገር እንደዚህ አይነት ሰው ስትሆን በእንደዚህ አይነት ነገር ላይ መጠንቀቅ አለብህ ነው የኔ ጥያቄ። የኔ ኩኝ ያለ እንትናሮች እንኳን አልኩኝ ካልኩኝ ደግሞ ወሬኛ ሁላ ሲያስጠላ። እኔ እኮ ንሻል በዚህ ሲኒ አናት አናታችሁ ላይ ሰብሬ ሰብሬ ባስቀምጣችሁ ደስ ይለኛል። እንደዚህ ታደርቁኝ ሰዎች እግዚአብሔር ነው። አሁን ለምሳሌ እቺን ብሎክ አድርጊያት። አሁን እቺ ቲና ምናምን የምትባይ ቲና ናት፣ ማ ብሎክ ከዚ። እኔ አሽቃባጭ እና አሽቋላጭ አሉድም፣ በእናታችሁ አሽቃባጭ እና አሽቋላጭ አሉድም። በህይወቴ የምጠለው፣ በህይወቴ የማላስቀምጠው የሚያሽቃብጥ ሰው የሚያሽቋልጥ ሰው አሉ።